በኢትዮጵያ ከፍተኛ ተከፋይ አምስት ስራዎች። ስለ ደሞዝ ስናስብ እንደ አብዛኞቹ የአፍሪካ ሀገራት ኢትዮጵያም ውስጥ የመንግስት ድርጅቶች እንብዛም እንደማይከፍሉ እየታወቀ ነው። እናም መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች የተለያየ አይነት የክፍያ ዘዴ ያላቸው በመሆኑ ክፍያቸውን በትክክል ማወቅ አዳጋች ነው። ደግሞ በተለይ በደሃ ሀገራት በየመስሪያ ቤቱ የሚገኙ ደሞዝተኞች ከደሞዝ ይልቅ በተለያዩ የማጭበርበር ስራዎች የሚያገኙት ገንዘብ በመብለጡ የሚሰሩት ስራ ከፍተኛ ተከፋይ እንደሆነ የሚገምትም ሰው አይጠፋም። ነገር ግን እኛ በዚህ ፕሮግራም የኢትዮጵያ ከፍተኛ ተከፋይ ሰራተኞች የሚያገኙትን ትክክለኛ እና አማካይ ወርሃዊ ደሞዝ እናነሳለን። በዚህም ከአምስት ወደ አንድ እያልን እንመለከታለን። አብራችሁን ቆዩ። አምስተኛ የባንክ ኃላፊዎች እና አመራሮች። በአምስተኛ ደረጃ ላይ የተቀመጡት የባንክ ኃላፊዎች እና አመራሮች ናቸው። የባንክ ኃላፊዎች ደሞዝ እንደ የባንኩ እና እንደ የልምዳቸው ይለያያል። ለምሳሌ ይህ ነገር የቅርንጫፍ ኃላፊዎችን አይመለከትም። ታዲያ ከዲስትሪክት ኃላፊዎች እስከ ዋና ጠቅላይ አመራሮች ያለውን አማካይ ደሞዝ ስናይ ማንኛውንም ጥቅማጥቅም ሳይጨምር ከፍተኛ ደሞዛቸው እስከ 200000 የኢትዮጵያ ብር ድረስ ሲሆን ዝቅተኛ ደሞዛቸው ደግሞ 73500 ብር ነው። ታዲያ ከደሞዛቸው ውጪም ከፍተኛ የሆኑ ጥቅማ ጥቅሞች ያሏቸው ሲሆን በብዙ ዓመት ክፍያ የሚያልቅ ከፍተኛ የሆነ ከወለድ ነጻ የብድር አገልግሎትም ጭምር ተመቻችቶላቸዋል። አራተኛ የኮንስትራክሽን ፕሮጀክት ማኔጀሮች። በአራተኛ ደረጃ ላይ የተቀመጡት የኮንስትራክሽን ዘርፍ ወይም የግንባታ ዘርፍ ኃላፊዎች ሲሆኑ ፕሮጀክት ማኔጀሮች የተሻለ ደሞዝ እንደሚከፈላቸው ለማወቅ ችለናል። ይህን ቪዲዮ ስትመለከቱ አሁን አሁን ብዙ የምህንድስና ተመራቂዎች በብዛት እየወጡ መሆኑን በመገንዘብ ለማመን ሊከብድ ይችላል። ነገር ግን አንድ በሲቪል ምህንድስና የተመረቀ ሰው ኢንጂነር የሚለውን ማዕረግ ለማግኘት በሙያው ቢያንስ አራት ዓመት የሰራ መሆን አለበት። በኋላም ኃላፊ ወይም ፕሮጀክት ማኔጀር ለመሆን በትንሹ ስምንት ዓመትና ከዚያ በላይ ያገለገለ መሆን አለበት እና አንድ ፕሮጀክት ማናጀር የሚያገኘው ዝቅተኛ ደሞዝ 77,000 የኢትዮጵያ ብር ሲሆን ከፍተኛው ደግሞ 220 ሺህ ብር መሆኑን ደርሰንበታል። ይህም ደሞዝ ማንኛውንም ጥቅማ ጥቅም ሳይጨምር ከመሆኑም በላይ አብዛኞቹ ፕሮጀክት ማኔጀሮች ደረጃውን የጠበቀ ዘመናዊ ቤት በታላቅ ቅናሽ እና በረጅም ጊዜ ክፍያ የማግኘት ሰፊ እድል አላቸው። ሶስተኛ ስፔሻሊስት እና ሰብ ስፔሻሊስት ዶክተሮች በሶስተኛ ደረጃ ላይ የተቀመጡት ስፔሻሊስት እና ሰብ ስፔሻሊስት ዶክተሮች ሲሆኑ በኢትዮጵያ ስፔሻሊስት ዶክተር ለመሆን በኢትዮጵያ ስፔሻሊስት ዶክተር ለመሆን በመጀመሪያ የሜዲስን ወይም የሕክምናን ትምህርት ለሰባት ዓመታት መከታተል ሲኖርብን በኋላም ስፔሻላይዝ ለማድረግ አማራጮች ይኖሩናል። ለምሳሌ ሰርጅን ወይም የቀዶ ጥገና ስፔሻሊስት፣ ፔዲያትሪሽን ወይም የሕፃናትና ጽንስ ስፔሻሊስት፣ ጋይኔኮሎጂስት ወይም የማህጸን ስፔሻሊስት፣ ኢንተርኒስት ወይም የውስጥ ደዌ ስፔሻሊስት፣ ራዲዮሎጂስት ወይም የጨረር ስፔሻሊስት ወዘተ ለአራት ዓመታት በመማር ስፔሻሊስት ዶክተር መሆን ይቻላል። ከዚያም በኋላ ሰብ ስፔሻሊስት ለመሆን ሌላ ትምህርት የሚፈልግ ሲሆን፣ ከፍ ባልን ቁጥር ክፍያውም እጅግ ከፍ እያለ ይመጣል። ታዲያ እነዚህ ዶክተሮች በተለያዩ ሆስፒታሎች እና ትምህርት ቤቶች የአመራርነት ደረጃ የሚሰጣቸው በመሆኑ፣ እንዲሁም በባለሙያዎች እጥረት ምክንያት በተለያዩ ሆስፒታሎች በመስራት ከሁለት ደሞዝ በላይ የማግኘት እድሉም ስላላቸው ይህ ሙያ እጅግ ተከፋይ ከምንላቸው ሙያዎች ውስጥ አንዱ ለመሆን በቅቷል። በዚህም የአንድ ስፔሻሊስት ዶክተር ዝቅተኛ ደሞዝ 80000 የኢትዮጵያ ብር ሲሆን ከፍተኛው ደግሞ እስከ 235000 ብር ድረስ ነው። ከዚህም በተጨማሪ ከመንግስት የሚሰጥ ነፃ ጊዜያዊ ቤት ቤትና እጅግ ማራኪ ጥቅማጥቅሞች ይኖሯቸዋል ሁለተኛ ፕሮግራም ማናጀር። የሁለተኝነትን ደረጃ የያዙት ፕሮግራም ማኔጀሮች ሲሆኑ የእነርሱ ስራ እጅግ ውስብስብ ከመሆኑ የተነሳ አንድ ፕሮጀክት እስኪያልቅ ቀንም ለሊትም ሳይታክቱ የመስራት ግዴታ አለባቸው። ምክንያቱም የፕሮግራሚንግ ወይም የኮምፒውተር ሶፍትዌር ሙያ እጅግ ረቂቅና ዓለማችን ላይ ብዙዎች የተሳካላቸው የናጠጡ ሀብታም የሚሆኑበት ሙያም ነው። ከነዚህም ለአብነት ያህል የማይክሮሶፍት ድርጅት መስራች የሆኑት ቢል ጌትስ፣ የፌስቡክ እና የኢንስታግራም ባለቤት ማርክ ዙከርበርግ፣ የቲክቶክ ባለቤት ቻይናዊው ዣንግ ይሚንግ ወዘተ። እናም አብዛኛዎቹ ድርጅቶች ፕሮግራም ማኔጀር በሚቀጥሩበት ጊዜ ከፍተኛ ደሞዝ እንደሚከፍሉ ይናገራሉ። ታዲያ በዚህም መሰረት የአንድ ፕሮግራም ማኔጀር ዝቅተኛ ደሞዝ 130 ሺህ የኢትዮጵያ ብር ሲሆን ከፍተኛው ደግሞ 300 ሺህ ብር ነው። አንደኛ፣ የፋብሪካ ምርት ስራ አስኪያጆች። በአንደኝነት ደረጃ ላይ የተቀመጡት የፋብሪካ ምርት ስራ አስኪያጆች ሲሆኑ እነዚህ ሰዎች ብዙ ዘርፎችን በውስጣቸው በመምራት በጣም ስራ የሚበዛባቸው ሰዎች ናቸው። ከእነዚህም ለአብነት ያህል የቢራ ፋብሪካ፣ የብረታ ብረት ፋብሪካ፣ የጨርቃጨርቅ ፋብሪካ፣ የለስላሳ ፋብሪካ ወዘተ። ስራ አስኪያጆች ናቸው። ደሞዛቸውም በአማካይ ዝቅተኛው 140 ሺ የኢትዮጵያ ብር ሲሆን ከፍተኛው ደግሞ እስከ 1 ሚሊዮን ብር ድረስ ይሄዳል። ለምሳሌ ያህል የቅዱስ ጊዮርጊስ ቢራ ማርኬቲንግ ዳይሬክተር እስከ 1 ሚሊዮን የኢትዮጵያ ብር ድረስ ያገኛል። ይህም ማንኛውንም ጥቅማጥቅም ሳይጨምር መሆኑ ሊሰመርበት ይገባል። ውድ የሀበሻ ምርጥ አምስት ቤተሰቦች ከእነዚህ የስራ መስኮች የትኛው የስራ መስክ ይበልጥ እንደተመቻችሁ ኮሜንት ላይ በማስፈር አሳውቁን። እኛም ለዛሬ ያሰናደንላችሁ ምርጥ አምስት የኢትዮጵያ ከፍተኛ ተከፋይ ስራዎች ይህን ይመስሉ ነበር። በሌላ ጊዜ እንድንገናኝ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።